መሪዎቹም ጋር በደንብ መታየት መቻላለን። ሰላም ሲደፈርስ፣ እኔ እውነቴ ነው በጣም ይጨንቀኛል። የት ነው እንደምንሄድ ራሱ ሌላው በመኪና ሲሸሽ እኮ እኛ እናቃለን። አካል ጉዳተኛና አረጋውያኑ፣ ህጻናቱ እያለቀስን የቀረው ለምን ኢትዮጵያ ትታምሳለች። በየመንደሩ እርግጠኛ ነኝ ጽንፈኛ አለ። ግልጹን የምነግራቸው ከአስራ ሁለት ሰዓት በኋላ ሰው ተማምኖ ይሄዳል። ከጎኛችን ጽፈኛ ይዘናል ነው ለአካባቢው ዘላቂ ሰላም ለመስራትም ዝግጁነታቸውን አረጋግጠዋል። አሁንም የጸጥታ ኃይሎች እባካችሁን እዚህ ላይ እኛ ጋር ከጎናችን ያለውን ጽፈኛ አጥሩልና ከዚያም በኋላ ያለውን